በኢትዮጵያና ኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል ሲሉ ምንጮች ገለጹ። ሐኪሞች የሚያቀርቡት የደሞዝና ጥቅማ ጥቅም ጥያቄ ተገቢና ትክክለኛ መሆኑን እንደሚቀበል የኢትዮጵያ ሕክምና ማህበር አስታወቀ። በጥቂት ኪሎ ሜትሮች ልዩነት የተዘረጉ ህገወጥ የመንገድ ላይ ኬላዎች መቆም እንዳለባቸው ተጠቆመ። አንዲት ላም በአንድ ጊዜ አምስት ጥጃዎችን ወለደች። ከውጭ ሩሲያና ዩክሬን በኢስታንቡል ለድርድር መቀመጣቸው ለዓለም ሰላም መልካም ተስፋ ነው ተባለ። የሚሉት በዜናችን የምንዳስሳቸው አበይት ጉዳዮች ናቸው። በኢትዮጵያ እና ኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል ሲሉ ምንጮች ገለጹ። ኤርትራ ሰራዊቷን ክተት እንዳላወጀችና በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶች እንዳልፈጸመች በመግለጽ አሜሪካ በሚገኘው ኤምባሲዋ በኩል በወጣችው መግለጫ አስተባብላለች። ይልቁንም በቀጠናው ውጥረት ያሰፈነው ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል ወደብ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት ኤርትራ መክሰሷን ነው ዋዜማ ሬዲዮ የዘገበችው። ኤርትራ ይህንን ያለችው የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በወቅታዊ ሁኔታ ዙሪያ ያላካሄደው የሰሚ መድረክ በሰጠችው ምላሽ ላይ ነው። የአሜሪካ ህግ መወሰኛ ምክር ቤት ቋሚ ኮሚቴ በኤርትራ ላይ ያልተረጋገጡ ውንጀላዎችን አቅርቧል በማለት የከሰሰው የኤርትራ መግለጫ ለቋሚ ኮሚቴው አስረጀ ሆነው የቀረቡ ባለሙያዎች ለውጥረቱ ምንጭ የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥሮ መቀጠላቸው ነው ማለታቸውን አጣጥሏል። ሴናተር ክሪስ ቫን ሆለን በመድረኩ ላይ በኢትዮጵያና ኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለት መናገራቸውን ኤርትራ ጠቅሳለች። ዘገባው የዋዜማ ሬዲዮ ነው። ሐኪሞች የሚያቀርቡት የደሞዝና ጥቅማጥቅም ጥያቄ ተገቢና ትክክለኛ መሆኑን እንደሚቀበል የኢትዮጵያ ሕክምና ማህበር አስታወቀ። ማህበሩ በመግለጫው በአሁኑ ሰዓት በተወሰኑ የጤና ተቋማት በከፊል የጤና አገልግሎት እየተስተጓጉለ መሆኑን እንደሰማ ገልጿል። በመሆኑም ማህበሩ ትኩረት ይሻሉ ያላቸውን ጉዳዮች በመዘርዘር የሚመለከተው አካል ትኩረት እንዲሰጥበት ጥሪ ማቅረቡን ገልጾ አንደኛ ሐኪሞች በሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ፣ የጥቅማጥቅም ማነስ፣ የስራ ቦታ ደህንነት እንደ ኢትዮጵያ ሕክምና ማህበር ተገቢ መሆኑን እንደሚቀበልና ለረዥም ጊዜያት ለሚመለከተው ባለድርሻ አካል ጉዳዩን ሲያቀርብና ሲሰራበት እንደቆየ ገልጿል። በአሁኑ ሰዓት ግን የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ እንዲሰጥበት ጥሪ አቅርቧል። በተጨማሪም አሁን ላይ ያለው ሁኔታ ማለትም የጤና አገልግሎቱ፣ እንዲሁም የመማር ማስተማር ሂደቱ በምንም አይነት ደረጃ ቢሆን መስተጓጎሉ ማህበረሰቡን፣ የጤና ባለሙያውን፣ እንዲሁም የጤና ስርዓቱን እጅግ ሊጎዳ የሚችል በመሆኑ ይህ ጉዳይ ወደ ተባባሰ ደረጃ ከመድረሱ በፊት የጤና ሚኒስቴር እና የሚመለከታቸው ባለድርሻ አካላት ከባለሙያዎች ጋር በመሆን አፋጣኝ የሆነ ሀገራዊ ውይይት በየደረጃው እንዲያካሂዱ እንዲሁም ችግሮችን በውይይት እንዲፈቱ እንዲደረግ ማህበሩ ጥሪ አቅርቧል። በተጨማሪም ደግሞ ደግሞ ሐኪሞች እንዲሁም የጤና ባለሙያዎች አሁን ካለው ሁኔታ ጋር ተያይዞ በተለያዩ ቦታዎች ለስር እየተዳረጉ መሆኑን በመግለጽ ባለሙያዎቹ ከስር እንዲፈቱ እና ወደ ስራ ገበታቸው ተመልሰው ለማህበረሰቡ አገልግሎቱን እንዲሰጡ ቢደረግ የተሻለ እንደሆነ እና በዚህ ረገድ የሚመለከታቸው አካላት አስፈላጊውን እገዛ እንዲያደርጉ አሳስበዋል። ማህበሩ ችግሮችን ለመፍታት እና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ባለድርሻ አካላት በሚያደርጋቸው ጥረቶች አብሮ ለመስራት እና ትብብሩን አጠናክሮ በመቀጠል የመፍትሄው አካል ለመሆን ፈቃደኛ እና ዝግጁ እንደሆነም አሳውቋል። የኢትዮጵያ ሕክምና ማህበር በሀገሪቱ ሐኪሞች እንዲሁም የጤና ባለሙያዎች የሚነሱ ጥያቄዎችን አስመልክቶ ለጉዳዩ ትኩረት በመስጠት የተለያዩ የሙያ ማህበራትና ስፔሻሊቲ ሶሳይቲዎችን በማስተባበር ውይይት በማድረግ እንዲሁም ሙያ ማህበራቱ ከጤና ሚኒስቴር ጋር ተከታታይ ውይይቶች እንዲደረጉ በማመቻቸት ጉዳዩ ትኩረት እንዲሰጠውና አስቸኳይ መፍትሄ እንዲቀመጥ ጥረት ሲደረግ እንደቆየ አስታውሷል። ዘገባው የጊዮን ማጋዚን ነው። በጥቂት ኪሎ ሜትሮች ልዩነት የተዘረጉ ህገወጥ የመንገድ ላይ ኬላዎች መቆም እንዳለባቸው ተጠቆመ። የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ ክቡር አቶ ደንጌ ቦሩ በተለያዩ ቦታዎች በመዘዋወር የምስክ ምልከታ ያደረጉ ሲሆን ለሎጂስቲክስና ንግድ ስርዓት ፍሰት እንቅፋት ሊሆኑ የሚችሉ ህገወጥ የመንገድ ላይ ኬላዎች መቆም አለባቸው ብለዋል። ክቡር ሚኒስቴር ዴታው ህገወጥ የመንገድ ላይ ኮቴ ክፍያ የሀገሪቱ የሎጂስቲክስ ጊዜና ወጪ ስለሚጨምር ይህም ለኑሮ ውድነት መባባስ ትልቅ አስተዋጽኦ አለው ብለዋል። በአጭር ኪሎ ሜትር ርቀት ህገወጥ የመንገድ ላይ ኬላዎች አጭር ኪሎ ሜትር ርቀት ህገ ወጥ የመንገድ ላይ ኬላ ክፍያዎች በፓርቲም ሆነ በመንግስት ደረጃ እንዲቆሙ አቅጣጫ የተሰጠ ቢሆንም አሁን ግን በፈለገው ደረጃ እየቆመ አይደለም ብለዋል። የትራንስፖርት እና ሎጂስቲክስ ሚኒስትር ዴኤታ ክቡር አቶ ደንጌ ቦሩ እንደ ተቋሙ የሀገሪቱ የሎጂስቲክስ አፈጻጸም ለማሻሻል በቁርጠኝነት እየሰራ መሆኑን ገልጸው ህገ ወጥ ኬላዎች የሎጂስቲክስን ቅልጥፍና የሚገድቡ በኢኮኖሚ እንቅስቃሴ ላይ አሉታዊ ጫና ያለው መሆኑንም ገልጸዋል። በጉራዋ ወረዳ አንዲት ላም በአንድ ጊዜ አምስት እጃዎችን ወለደች። በምስራቅ ሀረርጌ ዞን ጉራዋ ወረዳ አንዲት ላም በአንድ ጊዜ አምስት እጃዎችን መውለዷ ተሰምቷል። ላሚቱ ከዚህ በፊት በአንድ ጊዜ ሶስት እጃዎችን ወልዳ እንደነበር የላሚቱ ባለንብረት አቶ አደ መሐመድ ተናግረዋል። ክስተቱ አልፎ አልፎ በጥቂት ላሞች ላይ ሊከሰት እንደሚችል የዞኑ ግብርና ጽህፈት ቤት የእንስሳት ጤና ጥበቃ ዘርፍ ኃላፊ ዶክተር ፈይስ ሳሊ ለፋና ሚዲያ ኮርፖሬሽን ገልጸዋል። በአሁኑ ሰዓት ከተወለዱት አምስት እጃዎች መካከል ሶስቱ በመልካም ጤንነት ላይ የሚገኙ ሲሆን፣ ሁለቱ ደግሞ ህይወታቸው ማለፉን ነው የተጠቆመው። ወደ ውጭ ዜና እናልፋለን። ሩሲያና ዩክሬን በኢስታንቡል ለድርድር መቀመጣቸው ለዓለም ሰላም መልካም ተስፋ ነው ተባለ። ድርድሩ ጥሩ የሰላም ጅምር ነው ሲሉ በኢትዮጵያ የውጭ ጉዳይ ኢንስቲትዩት የጥናትና ምርምር መሪ የሆኑት ዳር እስከ ዳር ታዬ ለስፑትኒክ አፍሪካ ተናግረዋል። አክለውም ለዘላቂ ሰላም የግጭቱን ዋና መንስኤ መፍታት እንደሚሻ ጠቁመዋል። ለሩሲያውያን የግጭቱ ዋና መንስኤ የኔቶ ወደ ምስራቅ አውሮፓ መስፋፋት ነው። ሌላው ደግሞ ዩክሬን ሩሲያኛ ተናጋሪዎች ላይ የምታደርሰው በደል ነው ብለዋል ተመራማሪው ተመራማሪው አውሮፓውያን ግጭቱ እየሄደ ለበት መንገድ ደስተኛ እንዳልሆኑ ዩክሬን እንድታሸንፍና ሩሲያ እንድል ማድረግ እንደሚፈልጉ ገልጸው ይህም የማይሆን ነው ብለዋል። በአውሮፓውያን እና በአሜሪካውያን መካከል የተፈጠረው ወቅታዊ ልዩነት አሜሪካ ሰላምን እንድትመርጥ አውሮፓ ግን ግጭቱ ይቀጥል የሚል አቋም እንድትይዝ ያደረገ ይመስላል ሲሉም አክለዋል። ይህ ክፍፍል መቀጠሉ ላይ ጥርጣሬያቸውን የገለጹት ተመራማሪው አውሮፓውያን ተቀበሉትም አልተቀበሉትም ሩሲያና ዩክሬን ስምምነት ላይ ይደርሳሉ ብለው ተስፋ እንደሚያደርጉ ነው የተናገሩት። ዕለታዊ ዜናችን በዚህ አብቅቷል። መልካም ቀንን እየተመኘን ቻናላችንን ሰብስክራይብ በማድረግ ታበረታቱን ዘንድ መልእክታችን ነው። ሰላም።